የዜና መጽሔቱ የመጨረሻ ምዕራፍ የሆነ የስፖርት የዘገባ ሰዓት ሊደርሰናል። የተመረጡ የሀገር ውስጥና የውጭ የስፖርት ዘገባዎችን ሊያደርሰን ደግሞ ባልደረበ ኪዳነ ማርያም ብርሃኔ ስቱዲዮ ይገኛሉ። ኪዳኔ፣ መልካም ጊዜ ሆንላ። አመሰግናለሁ። አስፈልግ ተመልካቾች፣ እንደምን ዋላችሁ? የቀን ስፖርታዊ ዜኖቻችን ቀጥለው ይቀርባሉ። በሀገሩ ዜና ጀምራለሁ። አብራችሁን ቆዩ። በዓለም ዋንጫ ማጣሪያ ከ20 ዓመት በታች ሴቶች የኢትዮጵያ ብሔራዊ ቡድን በኬንያቸው ተሸንፎ ከውድድር ውጭ ተሰናብቷል። በፖላንድ አስተናጋጅነት በ2006 የሚካሄደው የዓለም ዋንጫ ለማለፍ ሁለተኛ ማጣሪያ ጨዋታውን ከኬንያቸው ጋር ያደረገው የኢትዮጵያ ብሔራዊ ቡድን ትናንት አራት ለባዶ ተሸንፏል። ከሜዳው ውጭ የተጫወተው ከ20 ዓመት በታች ብሔራዊ ቡድኑ በሁለተኛ ማጣሪያ የመልስ ጨዋታው የተሸነፈውን አራት ለባዶ ውጤት ጨምሮ በድምር አምስት ለአንድ ተረቶ ከውድድሩ ውጭ ሆኗል። ብሔራዊ ቡድኑ በመጀመሪያ ጨዋታው አዲስ አበባ ላይ አንድ ለአንድ መለየቱ ይታወሳል። ኢትዮጵያን ያሸነፈው የኬንያ ከ20 በታች ብሔራዊ ቡድን በሶስተኛ ዙር ማጣሪያ ታንዛኒያንም የሚገጥም ይሆናል። ኢትዮጵያ በዓለም አትሌቲክስ ሻምፒዮና 1983 የመጀመሪያው 993 ጀምሮ ቢያንስ አንድ የወርቅ ሜዳሊያ አግኝታለች። ዘንድሮ ግን ከ34 ዓመታት በኋላ ወርቅ የሌለበት ሻምፒዮና ሆኖ አልፏል። በዓለም ሻምፒዮናው የተመዘገበውን ቁጥራዊ መረጃ ደግሞ ዳናይሳይ እንደሚከተለው ታስቃኝናለች። ሀያኛው የአለም አትሌቲክስ ሻምፒዮና ከሰሞኑን ጃፓን ቶኪዮ ላይ የተከናውኑ ተጠናቋል። በዚህ የአለም ሻምፒዮና ላይ ሀገራችን ኢትዮጵያ በአጠቃላይ ከተሳትፎ ሂደቷ ጀምሮ ያስመዘገበቻቸውን ሜዳሊያዎችና ሌሎች ተጨማሪ ቁጥራዊ መረጃዎችን ነው የምንመለከተው ኢትዮጵያ በአለም አትሌቲክስ ሻምፒዮና ላይ መሳተፍ የጀመረችው በ1983 ነበር። ሄልሲንኪ ላይ በተካሄደው የዓለም ሻምፒዮና የመጀመሪያ ተሳትፏ ነበር። በዛን ዓመት የተገኘ የሜዳሊያ ብዛት አንድ ነበር። ከበደ ባልቻ በማራቶን ውድድር ነበር የብር ሜዳሊያ ያስገኘው። በአጠቃላይ በአለም ሻምፒዮናዎቹ ያስመዘገበቻቸው የሜዳሊያ ብዛት ስንመለከት ደግሞ 35 ወርቅ፣ 40 ብርና 33 የናስ ሜዳሊያ በአጠቃላይ 108 ሜዳሊያዎችን በማስመዝገብ ከአለም ስድስተኛ ላይ ትገኛለች። በአለም ሻምፒዮና ላይ ጎረቤት ሀገር ኬንያን እንመለከታለን። ጎረቤት ሀገር ኬንያ እንግዲህ የኢትዮጵያ ሁነኛ ተፎካካሪ ናት። ያስመዘገበችውን የሜዳሊያ ብዛት ስንመለከት 72 ወርቅ፣ 60 ብርና 50 ናስ፣ በአጠቃላይ በ182 ሜዳሊያዎች ከአለም ከአሜሪካ በመቀጠል ሁለተኛ ላይ ትገኛለች። በዚህ የአለም ሻምፒዮና ላይ እንግዲህ ከፍተኛ የሜዳሊያ ብዛት የተገኘበትን ነው የምንመለከተው ሞስኮ 2015ና አሜሪካ ዩጂን የተካሄደው የዓለም ሻምፒዮና 10 10 ሜዳሊያዎችን በማምጣት አትሌቶቻችን ማጠናቀቃቸው ይታወሳል። በእነዚህ የዓለም ሻምፒዮናዎች ላይ እንግዲህ የወርቅ መጠኖችም በተመሳሳይ አራት የወርቅ ሜዳሊያዎች መምጣት ችለው ነበር። በዚህ የዓለም ሻምፒዮና ሂደት ጉዞ ውስጥም እንግዲህ ከፍተኛና ዝቅተኛ ሜዳሊያዎች እንደተመዘገቡ ቀደም ብዬ እያነሳው ገኛለሁ። ዝቅተኛ አስራ ዘጠኝ ሰማኒያ ሶስት ላይ አንድ ሜዳሊያ ነበር። ያም የብር ሜዳሊያ ሆኖ ተመዝግቧል። በእነዚህ የዓለም ሻምፒዮና ጉዞ ውስጥም በወንዶች በኩል ከፍተኛ ሜዳሊያ ያገኙ አትሌቶች አሉ። አሁንም ድረስ የሚጠቀሱት ቀነኒሳ በቀለና ሀይሌ ገብረስላሴ ናቸው። ቀነኒሳ በቀለ አምስት ወርቅና አንድ ብር በድምሩ ስድስት ሜዳሊያ አለው ያለው ሀይሌ ገብረስላሴ አራት ወርቅ፣ ሁለት ብርና አንድ የነሀስ ሜዳሊያ በማስመዝገብ ሁለተኛ ላይ ነው የሚገኘው። በሴቶቹ ዘርፍ ጥሩነሽ ዲባባ ብቻ ተቀምጣለች። አምስት ወርቅ፣ አንድ ብርና ስድስት በአጠቃላይ ስድስት ሜዳሊያዎች አሏት በዓለም ሻምፒዮና ጉዞ እንግዲህ 2023 ቡዳፔስት ላይ ሲከወን ኢትዮጵያ ሁለት ወርቅ፣ አራት ብርና ሶስት የነሐስ ሜዳሊያዎችን በአጠቃላይ ዘጠኝ ሜዳሊያ በማስመዝገብ አጠናቃለች። ከ1993 ጀምሮ ባሉት የዓለም ሻምፒዮናዎቹ ላይ ሀገራችን ኢትዮጵያ ቢያንስ አንድ የወርቅ ሜዳሊያ አምጥታ ያጠናቀቀችበት ሂደት እንደነበረ እናስታውሳለን። የዘንድሮ ውድድር ሲከወን እንግዲህ ሀገራችን ኢትዮጵያ ሀያ ሁለተኛ ደረጃን ይዛ አጠናቃለች። ሁለት ብር፣ ሁለት ናስ የሜዳሊያ ብቻ ነው ያስመዘግበችው። ወርቅ ዘንድሮ አልተገኘም። ይህም ከሰላሳ አራት አመት በኋላ ለመጀመሪያ ጊዜ ወርቅ የጠፋበት አመት ሆኖም ተቀምጧል። እንግዲህ በቀጣይ በሚከናወኑ የዓለም ሻምፒዮናዎች ላይ ሀገራችን ኢትዮጵያ የተሻለ ተፎካካሪ እንድትሆን የኢትዮጵያ አትሌቲክስ ፌዴሬሽን ከወዲሁ ትልቅ ስራዎችን መስራት ይጠበቅበታል። ሀገራችን ኢትዮጵያን እንግዲህ በዓለም አደባባይ እንድትታወቅ ያደረገው አትሌቲክስ አሁን ላይ ትልቅ ጥያቄ እየተፈጠረበት ይገኛል። የሀገራችን አትሌቲክስ ውጤት መጥፋት የጀመረው በእርግጥ 2023 ላይ ቡዳፔስት ሲከወን የማንቂያ ደወል ነበር። ሁለት የወርቅ ሜዳሊያዎች ብቻ ሲመጡ ለምን ተብሎ ጥያቄ ውስጥ ገብቶ አለመሰራቱ ዘንድሮ ላይ እንግዲህ ይባስ ብሎ አንገት የሚያስደፋ ውጤት እንዲመዘገባ አድርጓል። በቀጣይ እንግዲህ የዓለም ሻምፒዮናዎቹ ላይ፣ ሌሎች ውድድሮች ላይ ሲከወን አትሌቶቻችን የተሻለ ውጤታማ ሆኖ እንዲያጠናቅቁ የኢትዮጵያ አትሌቲክስ ፌዴሬሽን ከሚመለከታቸው አካላት ጋር ትኩረት ሰጥቶ መስራት ይጠበቅበታል። ይህ ውጤትም እንግዲህ የሚያመለክተው አትሌቲክሳችን ወደ ነበረበት የከፍታ ማማ እንዲመለስ አሁንም ጥሩ ስራዎች መስራት ይጠበቅበታል። ያ ማይሰራ ከሆነ ግን በዓለም አደባባይ የኢትዮጵያን ስም ከፍ አድርጎ ማስቀመጥ የቻለው አትሌቲክሳችን ታሪክ ብቻ ሆኖ ይቀራል። ከውጭ በእንግሊዝ ፕሪምየር ሊግ አርሰናል ከሜዳው ውጭ ኒውካስትል ዩናይትድን በማሸነፍ ከመሪው ሊቨርፑል ያለውን የነጥብ ልዩነት አጥብቧል። በሌላ በኩል አስቶን ቪላን በውድድር አመቱ የመጀመሪያ ድሉን አስመዝግቧል። ተጨማሪ አለን።